ቻናሉን ላይክ ሰብስክራይብ በማድረግ ቤተሰብ የሆኑን እንወዳቸዋለን። አሁን የመጣሁት እንግዲህ ከህይወት ታሪኬ ላካፍላችሁና እኔ የሰራኋቸውን ስህተቶች እንዳትሰቡ ማለት ከኔ ስህተቶች እንድትማሩበት በሚል ነው። ያው እንግዲህ እንደምትማሩበትም ተስፋ አደርጋለሁ። ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። አሁን ላይ የ24 ዓመት ወጣት ነኝ እና ትምህርቴንም ተምሬ ጨርሻለሁ ማለት ነው በዚህን ሰዓት እና ዋናው ማንነቴን ባጭሩ ስነግርህ ይህንን ይመስላል ማለት ነው። እሺ እንግዲህ ቅድም ከካሜራው ጀርባ እንደነገርኩ ህይወቴ ትንሽ አሁን አሳልፎ የመጣሁት ህይወት ትንሽ ህመም የበዛበት እና ብዙ ጣውረዶችን አልፌ የመጣው ሰው ነኝ ማለት ህመም ያለበት ታሪክ ነው ያለኝ። እና ያው እንግዲህ እኔ እዚህ እያለሁ ማለት አዲስ አበባ ውስጥ እንደ ማንኛውም ሰው ከቤተሰቤ ጋር ነበረ የምኖረው። አንድ ታናሽ ታለችኝ እና ያው እንግዲህ እኛ የምንኖረው የነበረው ከእናቴ ጋር ነበረ፣ ምክንያቱም አባቴ አርፏል፣ ትንሽ ከሞተ ቆይቷልና፣ እናቴ ነበረች የምታሳድገን። እና እንደዛ እያልን ነበረ የምንኖረው። በእርግጥ እናቴ ስታሳድገን ጥሩ ደሞዝተኛ ነበረች ማለት ጥሩ ስለሚከፈላት የምንፈልጋቸውን ነገሮች ታሟላልን ነበር። ጥሩ ትምህርት ቤቶች ታስተምረን ነበር። ብቻ በቃ ጥሩ ሕይወት ታኖረን ነበር እናቴ ማለት ነው። እና ስንማር ማለት ትምህርት ቤት ውስጥ ጎበዝ ነኝ ማለት ጥሩ ውጤት አለኝ ስልህ፣ አሁን ለምሳሌ በአንድ ክላስ ውስጥ ከአንድ እስከ አስር ያሉ ደረጃዎችን አላጣም ማለት የቶፕ ተማሪ ማለት ቶፕ ቲን ተማሪ ነበርኩኝ። እና ህይወታችን እንደዛ ነበረ የቀጠለው ማለት ነው። ከዛ እንደዛ እንደዛ ያልኩ እየተማርኩ እየተማርኩ 12 ደረስኩኝ። 12 ክፍል ልክ እንደደረስኩኝ እንትን 12 ንም ተምረን ጨረስን። ልክ እንደጨረሰን እንትን ኢንትራንስ ተፈተነን ማትሪክ ከተፈተነን በኋላ አሁንም አልቀረም መሰለኝ አልቀረም መለያያ ፕሮግራም ማለት ፓርቲ፣ መለያያ ፕሮግራም ምናምን እንደዛ ያሉ ነገሮች ይዘጋጃሉ፣ አይደለ? ከዛ በኋላ ያው በትምህርት ቤቱ ሳይሆን ራሱ ተማሪዎች ነበረ ያዘጋጁት ማለት ነው፣ ያም ፕሮግራም እና አሁን ላይ ለጊዜው ማለት ነው ስሙን መጥቀስ የማልፈልገው ሆቴል ማለት ነው፣ እዛ ነበረ ያዘጋጀ ነው። ዝግጅቱ ተዘጋጀ እና ያን ዝግጅት ላይ መሄድ አለብኝ ብዬ ለእናቴ አልኳት እናቴን አስፈቀድኳት ማለት ነው ነገራችን ላይ እናቴ ምን መሰለክ ወጣት ስለሆነች በምን ታምናለች መሰለክ ማንኛውም ልጅ ከቤተሰቡ ተደብቆ ከሚያደርገው ነገሮች ይልቅ ከቤተሰቡ ጋር ተነጋግሮ ተፈቅዶለት የሚደረግለት ነገር ጥሩ ነው ብላ ታስባለች ማለት ነው በራሷ እንደዛ ነበር ሁሉ የምትለኝ እና ያው ተደብቂያት ከመሄድ ይልቅ ብዙን ጊዜ የምፈልገውን ነገር በቀጥታ ነው ነገራት አስፈቅጃት ነበረ ማደርገው ማለት ነው። እና ያው ነገርኳት፣ እንደዚህ አይነት ፕሮግራም አለ ተዘጋጅተዋል፣ መለያያ ነው ምናምን አልኳት እና እሺ፣ በቃ ሂጄ ምናምን አለችም ማለት ነው። እናቴም ፈቀደችልኝ እና ተዘገጃጀቼ ሄድኩኝ ማለት። በጣም ደስ የሚል ፕሮግራም ነበረ የተዘጋጀው ሆቴል ውስጥ እና ትምህርት ቤት ውስጥ ደግሞ አንድ ጓደኛ አለኝ እና ማለት ስልክ ኖርማል ጓደኛ ነው እንጂ ፍቅረኛ ምናምን አደለም። ማቻቸውን ይዘው መጥተው ነው ማለት መጥተዋል። እና ብዙ ነበርን እና ሁላችንም ተዝናናን። ብዙ ነገር ነበረ። በጣም ደስ የሚል ፕሮግራም ነበር። መጠጦችም ነበሩ ያው እንግዲህ፣ አልጠቀመውም ግን በቃ ደስ ይላል ስታየው ምናምን እና ደግሞ አንዳንድ ልጆች ማለት ተደብቀው አለ አይደለ? አንድ ነገር እኮ ከተቆጣጣሪው ሲያመልጥ፣ ከተቆጣጣሪያቸው እንደተደበቁ ማለት የተለያዩ ሱሶችን የሚጠቀሙ ምናምን ነበሩ። ከዛ ይሄን ያልኩህ የአሁን ያልኩህ ማለት ነው፣ የትምህርት ቤት ጓደኛዬ በጣም ከዚህ በፊት ማለት ነው ትምህርት ቤት ውስጥ መጥቶ ያይሽ ነበረ። በጣም ነው የወደደሽ። በጣም የወደደሽ ልጅ አለ እና ላስተዋወቅሽ ምናምን አለኝ። ያው እንግዲህ እኔም ኖርማል ነው ብዬ እሺ አልኩት እና እኔም ያው ፍቅረኛ ስለሌለኝ ብቻዬን እንዳልሆን ምናምን እሱም ከፍቅረኛው ጓደኛ ከፍቅረኛው ጋር ስለሚሆን ብቻዬን እንዳልሆን ከእሱ ጋር ትሆኛለሽ ምናምን ሲለኝ እሺ ያልኩት እና ልጁን ተዋወቅኩት ማለት ነው። እና ይህ ያልኩህ ልጅ ማለት ነው የተዋወቅኩት ልጅ ክልዝ ነው ማለት ስልክ ግማሽ ኢትዮጵያዊ ግማሽ ደግሞ እንግሊዛዊ ነው እና አስተዋወቀ። ከዛ ጥሩ ጊዜ እንደሚኖራችሁ ምናምን ተስፋ አድርጋለሁ አለ እና ሄደ ማለት ነው። ጓደኛ ወደ ፍቅረኛው ሄደ እና ይህ የተዋወቅኩት ልጅ ሳያው ማለት ነው አቋሙ ምናምን በጣም ነበር የተመቸኝ። ከዛ ተዋወቅኩት፣ አብረን ማውራት ጀመርን፣ አብረን መደነስ ምናምን በቃ ብዙ ነገሮችን ማድረግ ጀመርን። ግን ሰዓቱ በጣም ሄደ እና እረፍት ማድረግ እፈልጋለሁ አልኩት ማለት ነው። በቃ አልቻልኩም፣ ደከመኝ ማለት ነው። ዳንሱ ምናምን ስለነበር በቃ ይደክማል እና ማረፍ እፈልጋለሁ አልኩት ማለት ነው። በቃ እሺ፣ ችግር የለው ምናምን አለኝ እና አልጋ እንይዛለን፣ እዛ ከምንሄድ አሁን ቤት ለመሄድም መሽቷል፣ ና በቃ እዚህ አልጋ እንይዛለን አለኝ ማለት ነው። ከዛ እሺ አልኩት፣ አልጋ ያዝን ማለት ነው። አልጋ ከያዘን በኋላ ልክ እንደገባን አጉል ንክኪ ማለት ጀመርን፣ መሳሳም ጀመርን። ስሜት ውስጥ ገባን፣ መሳሳም ምናምን ጀመርን። ከዛ ልብሴን አውል ላይ ቀልኝ። ከዛ በኋላ በቃ ሴክስ ማድረግ ጀመርን ማለት ነው እና በእርግጥ ከዚህ በፊት ከፍቅረኛ ጋር አደርግ ነበረ ማለት ነው። አድርጌ አውቃለሁ ግን ምን ልበልክ? በቃ የተለየ ነበረ። የዚህ የተለየ ስሜት ነበረው እና ደስ የሚል ነበር ማለት ነው። መጠጡ ይሁን ወይ ደግሞ ልጁ ተመችቶኝ ይሁን አላውቅም። ብቻ የዚህ ይለየ ነበረ። በጣም ነበረ የተደሰትኩት ደስ ብሎኝ ነበረ። ከዛ በኋላ አብረን አደረን ማለት ነው። እና ከሱ ጋር የተዋወቅኩት በዛ አጋጣሚ ነው ማለት በዚህ አጋጣሚ ነበር እንጂ የተዋወቁት ከዚህ በፊት አላቀውም አያቀኝም ነበረ ማለት ከዛ አይነጋ የለ ነጋ ማለት ጠዋት ስነሳ ምን ልበልክ እሱ አተገቢ ተኝቶ ነበረ ከዛ በቃ ድንግጥ አልኩት ከዛ ልብስ ይለባብሺ ምናምን ሳልናገር ወጣው ማለት ነው እዛ ቀጥታ ወደ ቤት ነበረ የሄድኩት ከዛ እናቴ እንዲት ነበረ ፕሮግራሙ ምናምን አለች፣ አሪፍ ነበር ደስ ይላል አልኳት እና ስንደንስ ስንደንስ ፏ ብለን ነበረ ያደር ነው ምናምን ብዬ ለእናቴ ሞቅ አድርጌ ነገርኳት ማለት ነው። እናቴም አይ መደሰትሽ አሪፍ ነው ምናምን አለችኝ እና ወደ ስራዋ ሄደች ማለት ነው። ያው እንግዲህ እናቴ ምንም እንዳይጎልብን ስለምትፈልግ በደንብ ትሰራለች ማለት በቃ ብለን ነበረ የምትሰራው ግን አብዛኛውን ጊዜ አናወራም፣ ማለት ቁጭ ብለን ምናምን አናወራም ነበረ። ስልክ በቃ የተወሰኑ ነገሮች ሲመጡ ምናምን ነው የምናወራው እንጂ እንደዚህ ቁጭ ብለን ምናምን አናወራም ነበረ። ከዛ በኋላ ለልጁ ምንም አይነት ምንም አይነት አድራሻም ሆነ ምንም አይነት ነገር አልሰጠውትም ነበረ። እዛ ይሄ ያልኩክ የትምህርት ቤት ጓደኛዬ እያልኩክ ማለት ያስተዋወቀን ማለት ነው። ደወለልኝ ከዛ እኔም አነሳሁት። እንዲ አንቺ ምንሆንሽ ነው ምናምን አለኝ ማለት ቢያንስ እንኳን ቻዋቲም እንዲ ምናምን ብሎ እንትናለ ጠየቀኝ ማለት ከዛ በቃ እኔም አይ በቃ ደንግጭ ነበር ደንግጭ ስለ ነበር ነው አልኩት። ከዛ በቃ እሺ ትንሽ እረፍት አድርጊ ምናምን እና ምሳ አብረን እንበላለን ብለዋል ማለት ያ ልጅ ማለት ነው። ምሳ አብረን እንበላለን ብለዋል እና ኑ ጋብዛችኋለሁ፣ ምሳ አብረን እንበላና እንትን ችግር ካለባትም ትነግረኛለች ምናምን አለኝ ማለት ነው። ከዛ እሺ አልኩትና ሻወር ምናምን ወስጄ ረፍት አድርጌ ትንሽ ወጣሁኝ እና ልክስ አገኛቸው ምን ሆንሽ ነው ግን ምናምን አለኝ ማለት ነው ልጁ። አይ ምንም አልኩት። ከዛ እንዴት ቸው ሳት ኢንቴጅ ያለሽ ምናምን አለኝ ማለት በጣም ተቆጣኝ። አይ በቃ ደንግጬ ስለነበር ነው ምናምን አልኩት፣ ይቅርታ ምናምን አልኩት። እሺ ችግር የለውም ከዚህ በኋላ ግን እንዳይደገም ምናምን አለኝና እሺ አልኩት። ከዛ በቃ እንደዛ እያልን እንትን ጓደኝነታችን እንደዛው ጸና፣ ማለት ነው። እና ፍቅረኛይም አይደለም ኖርማን ጓደኛይም አይደለም ልጁ ማለት በቃ ኖርማን ነው። ምን ልበልክ እንጃ ማስረዳት ራሱ ይከብዳል። ከዛ በኋላ እንደዚህ እያለን ጓደኝነታችን ጠነከረ። የሱም ጓደኞች አሉ፣ አብረው ከእንግሊዝ ሀገር የመጡ ማለት ነው። ከነሱ ጋርም አስተዋወቀኝ ምናምን እና ደስ የሚል ግሩፕ ተፈጠረ ማለት ነው። አብረን እንዝናናለን፣ አብረን ብዙ ጊዜ እንትን አብዛኛውን ወጪ የኔንም ሆነ የራሱን እሱ ስለሆነ የሚሸፍነው በቃ ደስ የሚል ጊዜ ነበረ የምናሳልፈው ማለት ነው።